በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን ባብ ወልድ በመንፈስ ቅዱስ ስም አሜን። መስከረም 27 ቅዱስ ኤዎስጣቴዎስ ከሚስቱና ከሁለት ልጆቹ ጋር በሰማዕትነት አረፈ። ስንክሳሩ አብስቶ ከመጾሙ ተክቶም ከመጸሉ የተነሳ ስጋው ጠውልጎ እንደ ደረቀ ምድር ሆነ። በአንዲትም ቀን በጋን መላ ውሃ ባፈሰሱበት ጊዜ ከስጋው ድርቀት ብዛት የተነሳ ከእርሱ ምንም አነጠበም ብሎ ባጮ የገለጸው የደብረ ጽጌው አባ ዮሐንስ ረፍታቸው ነው። አስቀድሞ ባለጸጋና የቀራጮች አለቃ ሲሆን በማንም ላይ ረራይ የሌለው በጣም ንፉግ ሰው የነበረ ቢሆንም በኋላ ግን በተደረገለት ታላቅ ታምር የተነሳ ያለውን ንብረት በሙሉ ለጦም አዳሪዎች የመጸወተውና በኋላም የሚመጸውተው ቢያጣ ራሱን የሸጠውና የሽየ የሻጩን ገንዘብ ለድኖች ያከፋፈለው ቅዱስ አንጢላርዮስ ረፍቱ ነው። ቅዱስ ኤዎስጣቴዎስ ሰማዕት። ኤዎስጣቴዎስ የተባለ ይህ ሰማዕት ከሚስቱና ከሁለት ልጆቹ ጋር ሰማዕትነትን የተቀበለ አባት ነው። እሱም ለሮም መንግስት የጭፍራ አለቃ ከሆኑት ውስጥ አንዱ ነው። በቀድሞም ሕይወቱ እግዚአብሔርን የማያወቅ አረማዊ ነበር። ነገር ግን ብዙ ምጽዋትን በመስጠት ለችግረኞችና ለድኖች ይራራ ነበር። ጌታችንም የልቡን አይቶ ድካሙም ከንቱ እንዳይሆን በ ምክንያት አድርጎ በድንቅ አጠራሩ ጠራው። ኤዎስጣቴዎስ አንድ ቀን አውሬልያድን ወደ ጫካ ሄደ። ዋሊያም አጊቶ በቀስት መጥቶ ሊጥለው ወደደ። ያን ጊዜም ክብር ይግባውና ጌታችን በዋሊያው ቀንዶች መካከል በመስቀል ምልክት ተገለጠለት። የመስቀሉን ብርሃን እስከ ደመና ደርሶ ነበር። ጌታችንም በዚያ ብርሃን ውስጥ ተናገረው። ከሚስቱና ከልጆቹ ጋር ወደ ኤጲስቆጶስ ዘንድ ሄዶ እንዲጠመቅ ነገር ችግርና ፈተና እንደሚገጥመውና በመጨረሻም ምስክር ሆኖ ሰማዕትነትን እንደሚቀበል ነገረው። ኤዎስጣቴዎስ ሚን ሰምቶ ከተራራ ወርዶ ወደ ቤቱ ሄደና ጌታችን ያዘዘውን ለሚስቱ ነገራል። ወደ ኤጲስቆጶሱ ዘንድ ሄደው ከልጆቻቸው ጋር ተጠመቁ። ዶስ የሚባለው የቀድሞ ስሙም ተለውጦ ኤዎስጣቴዎስ ተባለ። ከዚህ በኋላ በጣም ብዙ ችግሮች ተፈጠሩ። ሀብት ንብረቱ ሁሉ ወደመበትና አሽከሮቹም ሁሉ ጥለውት ሄዱ። ወደ ሌላ ሀገር ሊሰደድ በመርከብ ተሳፈረ። ነገር ግን ለመርከብ መጓጓዣ የሚከፍለው ገንዘብ አልነበረው። እሽቶም ሳለ ከመርከቡም ሲወርድ ገንዘብ ሲጠየቅ ባለመክፈሉ የመርከቡ ሚስቱን ወስዶ የአትክልት ጠባቂ አደረጋት። ኤዎስጣቴዎስም በዚህ እጅግ አዝኖ እያለቀሰ ሁለቱን ልጆች ይዞ ሲሄድ ወንዝ ሞላም አንዱን ልጁን ከወንዝ ዳር አስቀምጦ ሌላኛውን ተሸክሞት ካሻገረው በኋላ ሁለተኛውን የአሻግር ሲመለስ ልጁን አላገኘው ተኩላ ወስዶ አገኘ። ያሻገረውንም ልጁን አንበሳ ነጥቆ ወሰደበት። ኤዎስጣቴዎስ ሊቋቋመው የማይችል አዘን ውስጥ ስለገባ እጅግ መሪር ለቅሶ ጀክሶን አለቀሰ። እግዚአብሔር ግን ሁሉንም በያሉበት እርሱ በሚያውቀው መንገድ ይጠብቃቸው ነበር። ኤዎስጣቴዎስም ወደ አንዲት ሀገር ሄዶ የአትክልት ጠባቂ ሆኖ ተቀጠረ። ብዙ ጊዜ በኋላ የሮሙ ንጉሥ ሞቶ የኤዎስጣቴዎስ ወዳጅ የሆነ ሰው ነገሰ። የነገሰውም ወዳጁም የኤዎስጣቴዎስን ፈለገው፣ ግን አላገኘው። መልክተኞቹንም በየሀገሩ ልኮ ያስፈልገው ጀመር። አንዱ መልክተኛ የኤዎስጣቴዎስን አትክልት ሲጠብቅ አግኝቶት ወደ ንጉሱ ዘንድ ወሰደው። ንጉሱም መልካም አቀባበል ካደረ ከተደረገለት በኋላ ወጣቶቹን ሰብስቦ የጦር ሰራዊት ጭፍራ ያዘጋጅ ዘንድ አዘዘ። አኩላና አንበሳ የወሰዳቸው ሁለቱ ልጆቹም በአንዲት ሀገር አድገዋል። ነገር ግን እርስ በርሳቸው አይተዋወቁም ነበር። ለጦር ሰራዊት ጭፍራነት ተመልምለው ወደ አባታቸው ዘንድ አመጧቸው። አባታቸውም ሳያውቃቸው መዛግብት ቤት ጠባቂ አደረጋቸው። ልጆቹም ወደ አትክልት ቦታ ሄደው የልጅነታቸውን ነገር ሲነጋገሩ የአትክልቱ ጠባቂ የሆነች ሴት ሰማቻቸው። እሷም ልጆቿ መሆናቸውን አውቃ ጠራቻቸውን ሲሉና እናታቸው እንደሆነች ተረዳቻቸው። እርስ በርሳቸውም ተቃቅፈው ተላቅሰው ወደ ኤዎስጣቴዎስ ዘንድ ሄደው ያጋጠማቸውን ነገሩ። እርሱም ሴቷ የአትክልት ጠባቂዋ ሚስቱ፣ እነርሱም ልጆቹ እንደሆኑ አውቆ ድጋሚ ተቃቅፈው ተላቀሱ። እግዚአብሔርንም እያመሰገኑ በአንድ ላይ ኖሩ። ኤዎስጣቴዎስን የሚወደው ንጉሥ ሞተና ሌላ ጣዖት አምላኪ ንጉሥ ነገሠ። ይህም ካዲ የአዲስ ንጉሥ ኤዎስጣቴዎስን ከነቤተሰቡ ጠርቶ ለአማልክት እንዲሰዋና እንዲያመልካቸው አዘዘው። የረከሱ አማልክቶቹን ፈጽሞ እንደማያመልኩ ይልቁንም የተሰቀለውን ጌታችን መድኃኒታችን ኢየሱስ ክርስቶስ እንደሚያመልኩ ነገሩ። ንጉሱም በሀሳባቸው እንደ ጸኑ ባየ ጊዜ እጅግ ተቆጥቶ ልዩ ልዩ በሆኑ ጽኑ ስቃዮች አሰቃያል። ጌታችንም ፈወሳቸውና በድጋሚ በንጉሱ ፊት ቆመው መሰከሩ። በበሬ አምሳል በተሰራ ነሐስ ውስጥ ጨምረው ከስር እሳት አነድዱባቸውና መስከረም 27 ቀን የሰማዕትነታቸው ፍጻሜ ሆነ። የክብር አክሊልንም ተቀናጁ ሊያደርጋቸውም ብዙ ታምራት ተደርገው ታዩ። የቅዱስ ኤዎስጣቴዎስ ረድኤት በረከቱ ይደርብን፣ በጸሎቱ ይማረን። ቅዱስ አንጢላርዮስ የቀራጮች አለቃና ባለጸጋ የነበረ ሲሆን በማንም ላይ ርኅራኄ የሌለው በጣም ንፉግ ሰው ነበር። አንድ ቀን በድኖች መንደር ሲያልፍ ጦም አዳሪዎች አይቶት አንዱ ከዚህ ንፉግ ባለጸጋ ምጽዋት ተቀብዬ በመጣ ምን ትሰጡኝ ያላችሁ ብሎ ከሌሎች ድኖች ጋር ተወራረደ። እነርሱም አንተ ከርሱ ምጽዋትን ካገኘ ያልከውን እንሰጣለን አሉት። ያም ድሃ ወደ ባለጸጋው ቤት ሄዶ ምጽዋት ለመነው። ነገር ግን አንጢላሪዮስ ከመሶብ እግር የተደረቀ ለቀት ዳቦ አንስቶ በመበሳጨት ወርውሮ የድሃውን ራስ ፋቀው። ድሃውም ዳቦን በዚያ ወስዶ ለጓደኞቹ አሳያቸው። አንጢላሪዮስ ሌሊት በራይ አጋንን እርሱን በፍርድ አደባባይ አቁመው ሲያስፈሩዱበት፣ ቅዱሳን መላእክት ደግሞ ከዚች ለቀት ዳቦ በቀር በጎ ነገር አላገኘንም ብለው እርሷኑ በፍርድ ሚዛን ባስመዘኗት ጊዜ ከኃጢአት ሁሉ ውርሷ ተስተካክላ ተገኘች። አንቲላሪዎስም ከእንቅልፉ ከነቃ በኋላ ጻኑድ የሰራውት ይህን ያህል ከጠቀበ ሰራውን ማጥፎ የሚያሰጥ አይደለምን ብሎ ገንዘቡን ጥሪቱን ሁሉ አውጥቶ ለድዎች መጸወተ። ከቤቱም ምንም ንብረት ሳያስቀር ጨርሶ መጸወተው። ሀብቱንም ሁሉ መጽቶች በጨረሰ ሰዓት አንጢላሪዎስ በመጽወቱን የሰሙ ድዎች ከሩቅ አገር ድረስ እየተሰበሰቡ ወደ እርሱ መጡና ምጽዋትን ለመዱት። እርሱም ገንዘቡን ሁሉ ምንም ሳያስቀር መጽቶ እንደጨረሰ ተነገራቸው። ነገር ግን ቅዱስ አንጢላርዮስ ድሆች እንዳዘኑ አይቶ የሚመጸውተው ቢያጣ እርሱን ራሱን እንዲሸጡት ፈቀደላቸውና ሸጠው የሽያጩን ገንዘብ ተከፋፈሉ። አንጢላርዮስም የተሸጠበትን እንደ ባሪያ እያገለገለ ኖረ። ቤታችንም ተገልጦለት የተሸትክበት ዋጋ ከእኔ ጋር አለ ተቀብዬዋለሁ ብሎ አጽናንቶታል። ከዚህ በኋላ አንጢላርዮስ ግብሩን ሰዎች አወቁበትና በድብቅ ከከተማ ወጥቶ ሊሄድ ከከተማ ሞጫ በር ላይ ደረሰ። ከዚያም አንድ ዲዳና ደንቆሮ የነበረ ጠባቂ ያገኘውና በሩን ክፈትልኝ አለው። ይህንንም ሲናገር ከአንጢላሪዮስ አፍ በሰዓት አምሳል ወ ወጥቶ ጠባቂውን ቢነካው የጠባቂው አንደበት ተፈቶ ጆሮ መስማት ቻለ። አንጢላሪዮስን ከውዳሴ ከንቱ ሸሽቶ ወደ በረሃ ገብቶ ጥኑ የሆነ ተጋድሎን በዚያው ጨርሶ በሰላም አረፈ። የቅዱስ አንጢላሪዮስ ረዴት በረከቱ ይደርብን፣ በጸሎቱ ይማረን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ላያሉ አምላክ ለሉል እግዚአብሔር ክብር ምስ